ሰላም ሰላም ውድ ያሬት ቤተሰቦች፣ ዛሬ እንዴት አድርገን የቴሌግራም ቻናል እንከፍታለን የሚለውን በአጭር ቪዲዮ አሳያችኋለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ እንዲሁም ለጓደኞቻችሁ ሼር በማድረግ እንተባበር ማለት ነው። እንግዲህ በቴሌግራም ላይ የሚከፈቱ ግሩፕ ኤንድ ቻናል የሚባሉ አሉ ማለት ነው። ሰሞኑን ግሩፕ ወይም ቻናል እንገዛለን እንሸጣለን የሚሉ ሰዎች በስተዋል ማለት ነው። ሶ እንዴት አርጋችሁ የቴሌግራም ቻናል ወይም ግሩፕ መክፈት ትችላላችሁ የሚሉ ነው በአጭር ሁኔታ ያሳያችኋለሁ ማለት ነው። ሶ እናንተ ወደ ቴሌግራም ቻናላችሁ ትገባላችሁ በቀላሉ ማለት ነው። እኔ በዚህ በቴሌግራም በስልኪ ስለማሳያችሁ ልክ ላይክ እናንተም በስልካችሁ እየሰራችሁ ተከተሉኝ ማለት ነው። ሶ ቴሌግራም ቻናል ላይ ዋናው ላይ ቀጥታ የሚያመጣልን እንትን ላይ እንገባለን ከታች ላይ ከካሜራ በላይ ያለችዋላ ማለት ነው፣ እርሳስ ምልክቶ የመጻፊያ ምልክቷን እናገኛታለን። እሷን ነክተን ወደ ውስጥ እንገባለን ማለት ነው። እንግዲህ በቀላል ዘዴ ነው የማሳያቸው ማለት ነው። ምንም ውስብስብ የለውም ማለት ነው። ሙሉ ፕሮሰሱን እንጨርሳለን ማለት ነው። ስለዚህ ላይክ ሼር እያደረጋችሁ ለጓደኞቻችሁ ተተባበሩን፣ ደስ ይለናል። ሶ እዚህ ጋር ከተጫናችሁ በኋላ ከላይ የሚመጡላቸው ሶስት ነገሮች አሉ። አንደኛው ኒው ቻናል ይላል፣ ሁለተኛው ኒው ግሩፕ ይላል፣ ሶስተኛው ኒው ኮንታክት ይላል። ሶ ኒው ግሩፕ ማለት አዲስ ግሩፕ ዲስከሽን ግሩፕ መክፈቻ ነው። ኒው ኮንታክት ማለት ደግሞ አዲስ ስልኩ ድረጽፋችሁ ኮንታክት ላይክ የቴሌግራም ቻት ማድረጊያ ማለት ነው፣ ስትከፍቱ ማለት ነው። ሶ ዛሬን የማሳያችው ኒው ቻናል የምትለዋን ሲሆን ኒው ግሩፕ እንዴት አድርገን ግሩፕን ከፍታለን፣ እንዲስከስስ እንዴት እናረጋለን የሚለውን በቀጣይ ቪዲዮ በኮሜንት ታሳውቁን እሰራላችኋለሁ። ሶ ኒው ቻናል የሚለው ላይ ስንገባ ክሬት ኤ ቻናል ይላል። ሶ ስለ ቻናሉ የሆነ መረጃ ይሰጠናል ማለት ነው። እናንተ ክሬት ኤ ቻናል ትላላችሁ ማለት ነው። ቀላል ነው ማለት ነው። ሶስት ዲግ ያመጣልናል ከዛ ምን ይለናል ማለት ነው። ቻናል ኔም ኤንድ ዲስክሪፕሽን የሚጻፉ ነገሮች አሉ ማለት ነው። ቻናል ኔማችሁን እናንተ የምትፈልጉለትን ወይ ዩቲዩባችሁን ከዩቲዩብ ጋር ኮኔክት ያደረገ የቴሌግራም ቻናል ለመክፈት ካሰባችሁ ወይም ቴሌግራም ላይ የራሱናችሁን የቴሌግራም ቻናል ለመክፈት ካሰባችሁ ስሙን በስትክክል መጻፍ አለባችሁ ማለት ነው። ሶ እኔ ለዩቲዩብ ቻናል ኮንታክት ማረጊያ ወይም ሪሌቲድ የሆነ ኮንተንት ለመጻፊያ ወይም ለመልቀቂያ ያሬቴክ ብዬ የቴሌግራም ቻናል እየሰየምኩ ያለሁ ማለት ነው። እንደዚህ አድርጋችሁ ያሬቴክ ብላችሁ መጻፍ ትችላላችሁ ማለት ነው። ሶ ያሬቴክ አልኩት ማለት ነው። ሶ እናንተም እንደዚህ አድርጋችሁ ከዩቲዩባችሁ ተመሳሳይ የሆነ ኔም ሰጣችሁ መጻፍ ትችላላችሁ ማለት ነው። ዲስክሪፕሽን ቦክስ ላይ ደግሞ የምጽፉት ስለ ኮንተንታችሁ ሪሌትድ የሆነ ነገር አሁን ለምሳሌ ስለ ቴክኖሎጂ ከጻፋችሁ ስለ ቴክኖሎጂ ነገር እዛ ጋር ጫቅ አድርጋችሁ መጻፍ፣ ስለ ኢንተርቴንመንት ከሆነ ስለ ኢንተርቴመንት፣ ስለ ሪአክሽን ቪዲዮ ከሆነ ስለ ሪአክሽን ቪዲዮ፣ ስለ ሙዚቃ ከሆነ ስለ ሙዚቃ። ሶ ከእናንተ ኮንተንት ጋር ሪሌትድ የሆነ ዩቲዩብ ላይም ጻፉ ይላል ዲስክሪፕሽን ቦክስ ባይዘወይ። ዲስክሪፕሽን ቦክስ ማለት ነው ከሁሉም ነገር አስፈላጊ ነው ማለት ነው። ሶ እንደዚህ አድርጋችሁ እናንተ የምትፈልጉትን ነገር መጻፍ ትችላላችሁ ማለት ነው። ሶ እኔ አሁን እንደዚህ አርጌ ጨረስኩ ማለት ነው። ሶ ከዚህ በኋላ እንደዚህ አርጋችሁ ዲስክሪፕሽን ከጻፋችሁ በኋላ እዚህ ጋር ከላይ ያለችው ወጋ ፎቶ ማስገባት ከፈለጋችሁ የምትፈልጉትን ነገር ኢሞጅ ወይንም ፎቶአችሁን የፈለጋችሁትን ነገር መጻፍ ከማድረግ ከፈለጋችሁ ማለት ነው፣ እዛ ጋር ፕላስ ዋን ነክታችሁ ኢሞጅ። አሁን እኔ ለምሳሌ ኢሞጅ ለማድረግ ጋለሪ ከሆነ ከጋለሪ ውስጥ ባነር ሰርታችሁ ታስቀምጣላችሁ፣ ለዩቲዩባችሁ ወይንም ለቻናላችሁ ማለት ነው። ሶ እንደዚህ ነክታችሁ ራይት አርጋችሁ ማስቀመጥ ትችላላችሁ ማለት ነው። ሶ እንደዚህ አድርገን ከጨረሰን በኋላ ማለት ነው ዲስክሪፕሽን ቦክስ በስ ትክክል ከጻፍን ስማችን በስ ትክክል ጻፈ ከጻፈን ፎቶ ባነር ካስገባ በኋላ እዚህ ከላይ የራይት ምልክት አለች ያከበብኳት ማለት ነው። ሶ እሷን ተጭነን ሌሎች ደግሞ ውስጥ ያሉ ሲቲንጎችን እንሞላለን ማለት ነው። ሶ እዚህ ጋር ነው አስፈላጊ ነገር ጥንቃቄ ማድረግ ያለባቸው ማለት ነው። ፐብሊክ ቻናል የሚከፍቱት ቻናል ታይፕ ፐብሊክ ቻናል ነው ወይስ ፕራይቬት ቻናል ነው የሚል ምርጫ ይሰጣቸዋል ማለት ነው። ሶ ፕራይቬት ቻናል በፍጹም እንዳታደርጉት። ፕራይቬት ቻናል መግባት የሚችሉ ሰርች አድርገው መግባት አይችሉም። ኦልሬዲ እነዛ ሰዎች ሰርች አድርገው ሳይሆን የሚገቡት በኢንቫይት ሊንክ ብቻ ነው። ኢንቫይት ሊንክ ለእያንዳንዱ ሰው ልካችሁ ነው እንጂ ቻናላችሁን የዩቲብ ቻናላችሁን ወይም የሆነ ነገራችሁን ወደውት ሰርች አድርገው ቴሌግራም ላይ ማግኘት አይችሉም ማለት ነው። ሶ እናንተ ፐብሊክ ቻናል ካደረጋችሁ በኋላ ፐብሊክ ሊንክ ላይ ደግሞ አስፈላጊው ነገር ሰዎች ሰርች አድርገው ሊያገኙት የሚችሉትን ነገር ከቴሌግራማችሁ ቻናል ኔም ጋር ተመሳሳይ የሆነ ፐብሊክ ሊንክ ትጽፉታላችሁ ማለት ነው። በፐብሊክ ሊንካቸው አማካኝ ነው ሰዎች ሰርች አድርገው የሚያገኙዋቸው ማለት ነው። ሶ እኔ እንደዚህ አይጌ ማለት ነው አስተካከልኩት። ሶ በአረንጓዴ ደሞ አምሎ አብርቶልኛል። ሶ ከላይ ያለችዋን የራይት ምልክቶን እንጫናለ ማለት ነው። ሶ እዚህ ጋር አድ ሰብስክራይበር ሚላለ እናንተ የእናንተን ሰዎች ማለት ነው ኮንታክቶችን ከዚህ ጋር ቲክ ቲክ እያደረጋችሁ ዩቲውብ ቴሌግራም ቻናላችሁ ላይ ሶሪ ማስገባት ትችላላችሁ ማለት ነው። የምትፈልጉት ያክል ወይም ከቻናላችሁ ጋር ይሄዳል የምትሉትን ሰው ያግዘኛል የምትሉትን ሰው እዛ ውስጥ ገብቶ ያይልኛል የምትሉትን ሰው ሁሉንም ሰው ሳይሆን ማስገባት ያለባችሁ እንደዚህ እያደረጋችሁ ማስገባት ትችላላችሁ ማለት ነው። በሊንክም ሆነ ሰንድ ኢንቫይት ሊንክ ለኛል። አሁን እዚህ ጋር አንዳንድ ሰዎች ሪስትሪክት ካረጉት ማለት ነው ሰዎች ጆይን እንዳያደረጓቸው ሪስትሪክት ካረጉት በ ኢንቫይት ሊንክ እያረጋችሁ ወይም ደግሞ አድ በሚለው ቀጥታ አድ በሚያደርግላችሁ እንደዚህ እያረጋችሁ አድ ማድረግ ትችላላችሁ ማለት ነው። ውድ ተመልካቾቻችን፣ እስኪ ቻናላችን አዲስ ሆናችሁ አብዛኞቹን ቪዲዮን የሚያዩት ሰብስክራይብ ስላላደረጉ እናንተም ለኛ ይረዳን ዘንድ እናንተም ደግሞ ምንም ጉዳት ስለሌለው እናንተ እንደዚህ እያረጋችሁ ሰብስክራይብ አርጉን ማለት ነው። ሶ እዚህ ጋር ገብታችሁ ደግሞ የምታስተካክሏቸው ነገሮች አሉ። ሰብስክራይበር ማለት እናንተ ቻናል ላይ ያሉ ሰዎች ሲሆኑ፣ አድሚኒስተር ደግሞ አድሚን ነው እና ሊቆጣጠርላችሁ የሚችል ሰው እናንተ የምታስገቡት ሰው ማለት ነው። ሶ እነዚህን ሶስቱን ሁለቱን ሰብስክራይብና አድሚን ማለት ነው እናንተ ናችሁ የምትሞሉት ኦነር ናቸው ማለት ነው። ሶ ኦነራችሁ ደግሞ እናንተ ከሆናችሁ አድሚን የምታስገቡት ደግሞ እሱም ሌላ ሰው አድ ማድረግ ይችላል ማለት ነው። ሶ እንደዚህ ያደረጋችሁ ሴቲንጎችን በ ትክክል ማስተካከል አለባቸው ማለት ነው ሶ አድ አድሚን ከፈለጋቸው አድ አድሚን ብላችሁ እዚህ ጋር አድሚኒስትር ላይ ገብታችሁ ማለት ነው አድ አድሚን ታረጋላችሁ ማለት ነው የምትፈልጉትን ሰው ሶ ያ ሰው ደግሞ እናንተ ቻናል ሊቆጣጠርላችኋል ማለት ነው አብዛኛው ነገር ደግሞ እናንተ እንደምትፈልጉት ታርጋችሁ ነው ማለት ነው ክሬት ማድረግ የምንችሉት በእርሳስ ምልክቷን ከለያለችው ማለት ነው እሷንም ተጭናችሁ ወደሱ በመግባት የሚስተካከሉ ነገሮችን ይችላሉ በቀይ የማከብላችሁን እሷን ተጭናችሁ ማለት ነው፣ ወደ ውስጥ በመግባት ማስተካከል ትችላላችሁ ማለት ነው። ቻናል ታይፕ ፐብሊክ ይላል። ዲስከሽን የምትለው አድ የምትለዋ ላይ ያቺ ሜሴጅ ምልክቷ ማለት ነው። ሰው እዛ ውስጥ ገብታችሁ ዲስከሽን ተጭናችሁ ማለት ነው ስገቡ ቻናላችሁ ላይ የሆነ ጥያቄ መጠየቅ ሲፈልጉ ሰዎች ማውራት ሲፈልጉ ወደ ዲስከሽን ወይም ወደ ግሩፕ እንዲያመራቸው የሚያደርግ ነው። ሶ እዚህ ጋር ክሬት ኒው ግሩፕ ብላችሁ ወይም ግሩፕ እንዴት እንደሚከፈት ደግሞ ካላውቃችሁ በኮሜንት አሳውቁን፣ ግሩፕ እንዴት እንደሚከፍት አሳያችኋለሁ ማለት ነው። ሶ አድ ዲስክሪፕሽን የሚለው ላይ ዲስክሪፕሽን የሚለው ላይ ማለት ነው። አድ አድርጋችሁ ግሩፕ መክፈት ግዴታ ነው ማለት ነው ለቻናላችሁ። እዛ ጋር ጥያቄ ሲጠይቋችሁ እነሱ የሚፈልጉትን ነገር ለመልቀቅ ማለት ነው። ዳይሬክት ሜሴጅ አለ፣ የተለያዩ ሪያክሽኖች ማረግምት ማክሲመም ነምበር ፍሪ አክሽን። አሁን ለምሳሌ እኔ 11 ማክሲመም ፐር ፐርፖስት አለ። ሶ በእነዚህ እነዚህ እያደረጋችሁ መሙላት ትችላላችሁ። አድሚኒስተር፣ ሰብስክራይበር፣ ሪሙቭ ዩዘር፣ ከግሩፑ ያስቸገራችሁ፣ ከቻናሉ ያስቸገራቸው ሰዎች ሪሙቭም የምታደርጉበት ስታቲስቲክ ስታ ስቲክ ማለት ማለት ደግሞ እንደ ዩቲዩብ የዩቲዩብ ስቱዲዮ ምን ማለት ነው፣ የምንቆጣጠርበት ወይም የምናይበት ምን አይበ ሰብስክራይብ ቪዲዮዎችን ምን አይበት። እዚህ ጋር ደግሞ ስታቲስቲክ ይባላል ማለት ነው። ሶ ቻናል ሴቲንግ ውስጥ ገብታችሁ ማለት ነው። ሶ ስነ ጥባን ምን ስትጫኑ እነዚህን ስታቲስቲክስ፣ አርቻይቭ፣ ሼር፣ ሰንድ ኤግዚት ይላል ማለት ነው። ሶ እነዚህ አውቶ እነዚህ እነዚህ ነገሮች በራሳቸው መምራት ትችላላችሁ ማለት ነው። ሶ አሁን የቴሌግራም ቻናልን ከፍቼ ጨርሻለሁ ማለት ነው። እዚጋ መጻፍ ትችላላችሁ። እዚጋ የፋይል ምልክቷ እንደሞነክታችሁ ወይ ፎቶ ወይ ፋይል መላክ ትችላላችሁ። ሎኬሽን ፋይል፣ ፖል፣ ኮንታክትም ይላል። ፖሉ ሲገብታችሁ ፖል ማለት የሆነ ጥያቄ ማዘጋጀት ነው። ወይ በምርጫችሁ ሊሆን ይችላል፣ ወይ በኩዌሽን ወይም መልቲፕላንሰር ሊሆን ይችላል። የሆነ ነገር ጽፋችሁ ለቻናላችሁ ሰዎች እዛ ጋር እንዲመርጡና በፐርሰንት ደግሞ ብዙ ሰው ከመረጠ ሰው የሆነ ነገር እንድታደርጉት የሚያግዝላችሁ ሰው ነገር ነው ማለት ነው ፖል ማለት ስለዚህ ለምሳሌ እኔ ዋት ኢዛት ብዬ ብጽፍ ሶ ከስር አንስረ አንሰር ኦፕሽን ውስጥ ማለት ነው፣ የሆነ አንሰር ኦፕሽኖችን የሚመርጡትን እነሱን መጻፍ አለብኝ ማለት ነው። ሶ እናንተ እንደዚህ እያረጋችሁ ፖል ኩዌሽን ማዘጋጀት ትችላላችሁ ማለት ነው። ለቻናላችሁ ኦፕሽንም ጽፋችሁ ማለት ነው ክሬት የምትሉት ሶ አሁን ለምሳሌ ዋት ኢዛት ብዬ ብጽፍ እኔ ማለት ነው እዚህ ጋር ሶ ከታች ስቶን አንድ እንደ ነን ብል ማለት ነው፣ ሶስት አማራጮች ቢሰጥ ማለት ነው። ሶ ከሶስቱ መርጦ ሰው እዛ ጋር ምርጫ ላይ እንዲሳተፉ ፖል ኩዌሽን ግዴታ ነው ማለት ነው፣ ለአንዳንድ ቻናሎች ማለት ነው። ሶ እንደዚህ እያደርጋችሁ ፖል ማዘጋጀት ትችላላችሁ ማለት ነው። ውድ ተመልካቾቻችን፣ አብዛኛው ይህን ቪዲዮ የሚያዩ ማለት ነው ሰዎች ሰብስክራይብ ስላላደረጉ ቪዲዮ ጠቀማችሁም አልጠቀማችሁም ወደፊት ደግሞ አሪፍ አሪፍ ነገር ቪዲዮ እንዲሰራላችሁ ማለት ነው ስለሚጠቅመኝ ሰው ሞቲቬት ስለሚያደርገው ለኮንፊደንሱ ማለት ነው፣ ጥሩ ነገር ደግሞ የምሰሩት ሰው ሲያበረታታችሁ ስለሆነ ምንም ነገር በእንትን ባይላችሁ ኖረው። ሰብስክራይብ ላይክ እንዲሁም ለጎደኞቻችሁ ሼር በማድረግ እኔን አበረታቱኝ ማለት ነው። ሶ እንደዚህ ያረጋችሁ ኩዊዝ ሞድ አድርጋችሁ ማለት ነው ክሬት ማለት ትችላላችሁ ማለት ነው። ሶ እንደዚህ አይነት ክሬት ማድረግ ትችላላችሁ። የፖሎ አሁን ተዘጋጀ ማለት ነው። ሶ እንደዚህ ያርጋችሁ ማዘጋጀት ትችላላችሁ ማለት ነው። ውድ ተመልካቾቻችን ለዛሬ እንዴት አርገን የቴሌግራም ቻናል በቀላሉ እንከፍታለን የሚለውን በቀላል ዘዴ ያሳየዋችሁ ማለት ነው። በሌላ ቪዲዮ ደግሞ በሌላ ነገር እንገናኛለን ማለት ነው። እናንተ ቻናልም ለመክፈት ግሩፕ ለመክፈት ከሆነ ከተቸገራችሁ ማለት ነው በኮሜንት አሳውቁኝ። ሌላም ቪዲዮ ስለ ቴሌግራም ስለ ስልክ አጫጭር ነገር እሰራለሁ ማለት ነው። ጆይን አርጋችሁ ቻናላችን ተቀላቀሉ ማለት ነው። ሶ ብዙ ነገር እሰራለሁ ወደፊት እናንተ የምትፈልጉትን ደግሞ እንድሰራላችሁ የምትፈልጉትን ነገር ደግሞ ያቃታችሁን ትንሽ ትንሽ ነገሮችን እየተበረታተን ወደ ላይ እንወጣለን። እናንተ የምትፈልጉትን ነገር በኮሜንት ማሳወቅ ትችላላችሁ ማለት ነው። ውድ ተመልካቾቻችን ስላዳምጣችሁን ስለ ተመለከታችሁን እናመሰግናለን ማለት ነው። መልካም ህይወት